እነዛን ሰዎች ቁጭ አድርጌ መጠየቅ ፈልጋለሁ። ማለት ለምንድን ነው ያልሰጣቸው የት ጋን የደረሰው የሚለው ማለት። ኦኬ እነዚህ ገንዘብ ሰብሳቢዎች እኮ ለእነሱም ፌርነስ ጥያቄ ላንሳ። አሁን ፍራውን አንተ ሰጥቻችኋለሁ ነው የምትለው፣ እነሱ ደግሞ ፍራውን አልሰጠንም የሚል ነገር ያነሳሉ። እና አንተ በእርግጠኝነት ቃል የገባውን ገንዘብ ለእነዚህ ሰዎች ስለመስጠት ምንድነው ማስረጃው? አንደኛ ሪሲታ በአካውንታቸው መግባቱ ያን ማቅረብ ትችላለህ? ኦፍኮርስ አሁን አንተ ገንዘብህ የምትልከው ገንዘብ በአግባቡ ዴሊቨር የሆነ እንዳልሆነ ማወቅ የጀመርከው በታይም ፔሪድ አስቀምጣለህ። ለምሳሌ የመጀመሪያው ነገር በእርዳታ ውስጥ የቆየው ምን ያህል ዓመት ነው? ከ2021 ጀምሮ ነው። ካለፈው አንድ ዓመት ወዲህ፣ አሁን መጠርጠር ከጀመርክ ወዲህ ምን ያህል ብር ይሆናል? ከፍተኛ ብር የረዳኸው

በሰዎቹ ስም የተላከውን እልክልሃል ከዛሬ ውጪ በምንም ነገር መልስ አልሰጥም። ኦልሬዲ ቲክታክ ዘግቻለሁ። አምና ገና ባክ ኢንቨስቲጌት አድርጌ ስደርስበት ሰዎቹ በአካልም በህግም ነው የምጠይቃቸው። ላይክ በህግ ደረጃ ነው የምጠይቃቸው። ዝም ብዬ እንደዚህ አይደለም፣ እንደዚህ ቀለል አድርጌ አይደለም አልፎ ምክንያቱም የላኩት ገንዘብ የራሴ ገንዘብ ስለሆነ ለእነዚያ ካልደረሰ ይቅርታ ጠይቀው ለሌሎቹ እንዲሰጡ የተቀነሰ ገንዘብ ተደምሮ ይህን አክል ገንዘብ እናንተ ጋር አለ ብዬ እንትን እንዲ ዲቴል ከሆን ከሄድ ኩኝ ብዙ ነገር ነው የሚሄደው። አሁን እኔ አንድ ሰው አንደኛው ልጅ ጋር 1217 ነው ምናምን ሚሊየን ነው ደረሰኝ ላይ የመጥቼ ሳየው በዛ አካውንት ትራንዛክሽን የገባው 12 ሚሊየን 700 ምናምን አንደኛው ጋር ወደ ወደ 5 ወደ 6 6 ሚሊየን አካባቢ ነው እንትን ያልኩት። ሌላኛው ጋር አንድ ነጥብ ሁለት ምናምን እንደዚህ ነው የገባው። ሌባ እንደሆናችሁ እንቆጥራለን። ለጊዜው ተጠርጣሪ ናችሁ። የመጀመሪያው ማስተር አብነት ሚኪ መማር አለባቸው። እግረኛው ሀቢባ ፍቅሩ፣ አብጤ፣ ተስፋዬ ሀረርጌው፣ ካሊድ ተስ፣ ባላደራው ሙባረክ ፍቄ፣ ኖርዌይ ናርዶስ የረሳሁት አለ እናንተ በሙሉ አለን የምትሉትን መከራከሪያዎቻችሁን ሰነዶቻቸውን ሰነዶቻችሁን ወይም ደግሞ ግልጽነታችሁን፣ አቀኝነታችሁን ሊያሳይ የሚችል ማንኛውንም ዶክመንት ይሄ ማስታወቂያ ከተነገረበት ቀን ጀምሮ ቦታውና ስፍራው እስኪ ላይ ድረስ። የህዝብ ልጅ የሆነው ፍራኦል ኢቴቻ ከአሜሪካ አንድ ሻንጣ ሙሉ ገንዘብ ልኮላታል። ፍራኦል ኢቴቻ ድምጿን ሰምቶ አይዞሽ ለልጆቿ ማሳደጋ በኢትዮጵያ ሦስት መቶ ሺህ ብር ፍቅሩ አብቂ ተስፋ አደርጊው። ካሊ እኔ ጋር ፉል ኤቪደንስ አለኝ። ገንዘቡ የት ገባ? ስንት ገባ? ማንጋ ገባ? የሚል አለኝ እኔ ጋር። ለምሳሌ እኔ አብሬያቸው የምሰራ የነበረው ማነው አብነት አለ ሚኪ ያለ የተወሰነ ነው እንደ ባላደረ ምናምን የላኩት ስንት ብር ነው የገባው ስትል አለኝ። እኔ በደረሰኝ በስሙ በአካውንቱ የገባ አለኝ ሁሉም ጋር ምክንያቱም ኦልረዲ ካስገባ በኋላ መልሳ አክስበው ምናልባት መናገር ካልፈለክ ማለት መብት የተጠበቀ ነው። ግን እኔ ሳልጠይቅ እንዳላልፍ እነዚህ የጠቀስካቸው ሶስቱ ሰዎች የላክላቸውን ገንዘብ በአግባቡ ሲያስገቡ አይተሃል ወይስ ክፍት አይተባቸውም? እኔ በአግባቡ ሲያስገቡ አላየሁም። ምክንያቱም ገንዘቡ ማስገባትን እንጂ ያስገቡ አያስገቡ አላየሁም። እኔ ገብቷል የሚል ነው የምሰማው። አንዳንድ ጊዜ ኮምፕሌን ይመጣል እኔ ጋር ስልኬና ብዙ አላነሳም ዋትሳፕ ላይ ስለሚደወል ቮይስ ምናምን እሰማለሁ። እኔ መስጠቴን እንጂ እዛ ጋር ይድረሳቸው አይድረሳቸው ማቀው መጠየቅ የምችልበት መንገድ የለም። አንድ ግን አራት እናቶች የሆነ ምርቃት መረቁኝ ዝም ብሎ ምርቃት መርቀው በቪዲዮ ላኩልኝ በዋትሳፕ ላይ ከዛ ደስ አሉኝ። ከትግራይ የመጡ እናቶች ናቸው። ወደ ወደ ወደ ተክለ ሃይማኖት አካባቢ ነው እና ምን ሳያቸው ደና ናቸው። ግን በቃ ምርቃት በጣም ሲመርቁኝ፣ እሺ ለሶስታችሁ ቡና ጠጡ ብዬ መቶ ሺህ ላኩላቸው። አልደረሳችሁም ስላቸው ውይ የኔ ልጅ አልደረሰንም አሉ። አልገባም አልገባም እሺ ምናም ብዬ ከዛ እንዴት አልገባም ብዬ ያንን ሰው ቴክስት አርኩለት ስደውል አይመለስልኝም ነበር። ቴክስት አርኩ ይሄ ገንዘብ እነዚህ ሰዎች ደርሷችኋል ወይ ስለው አዎ ደርሷችኋል አለኝ። አይ ደግ፣ እርግጠኛ ነህ አዎ ደርሷችኋል። መልሼ ደውልኩ ልጁ ጋርና ደርሷችኋል ብሎ ስላለኝ እሱ አንተ እንደደረሳቸው ቼክ አርግ ስለው ሄደሱ ማታ ደውላ አለኝ። ወደ ማታ አካባቢ ሄደና ጠየቃቸው። አሁንም ከዛ በኋላ ካገኘዋቸው በኋላ ገብቷል ሲል ደም ስሙ አድርሱልኝ። ማስተራብነት ተወካይ ማስተራብነት ተወካይ አለ እራሱ ማስተራብነት ወይም ተወካይ ሚኪ ሚኪ ሚኪ ወይም ተወካይ የራስ ሰው ያልተጠራ ካለ ትነግሩኛላችሁ መማር መማር መማር አለባቸው ወይ ተወካይ? መማር አለባቸው ወይ ተወካይ? መማርን ሳልጠራ ባልፍ ሀ አልተሉ ነበር። ይሄ ሁሉ ተንኮለኛ ሕዝብ እስኪ መማርን ይጠራ ይሆን አይጠራም። መማርን እስኪ ይጠራል፣ እስኪ አይጠራም። ጉዱን እናለን ምናምን ይጠራል። እባብ ለእባብ ካብ ለካብ ተያይ የማልጠራ መስሎ ነው ይጠራል። እስኪ መማርን ቆይ ይጠራ ይሆን አሁን ቆይ እስኪ ቴዲ ትክክለኛ ሰው አይደለም የሚለውን እስኪ ምናምን የተጣርተናል። መማር አለባቸው። እግረኛው እግረኛው ነው። አሰራኛው እግረኛው እግረኛው ወይ ተወካይ እግረኛው ትመጣለህ። ሀቢባ ሀቢባ ገንዘብ ሰበስባለች። ሀቢባ ብላችኋል። ሀቢባ ይሄ ስጠሯቸው ልሰድቧቸው ምናምን አይደለም። ማስረጃ ይዛችሁ እኔ ጋ እኔ ጋ አይደለም የሆኔ ጋ በሚቀጥለው ስንገናኝ ወይ ሌላ ቦታ ስንገናኝ፣ አክብረን ከጠራናቸው ቅሬታቸውን ይኸው እዚህ ጋ ታቀርባላችሁ ትጠይቃላችሁ፣ ሆነ ማለት ነው። ፍቅሮ አብጤ ፍቅሮ አብጤ ፍቅሮ አብጤ ያለ፣ ፍቅሮ አብጤ ገንዘብ ይሰበስባል፣ ፍቅሮ አብጤ ያላችሁት፣ ፍቅሮ አብጤ የረሳሁት ካለ ትነግሩኝ አላችሁ። ተስፋዬ አደርጌው፣ ተስፋዬ አደርጌው፣ ተስፋዬ አደርጌው ካሊድ ካሊድ በቴ ዲ ጋር ጓደኛ ነኝ ወዳጅ ነኝ። ጻጻፍ አለው እያየህ ገባበት። እኔ ለእናቴ ልጅ አልራራም እያየህ ገባበት። ውርደት ካለ ልትዋረድ ተዘጋጅተ ነው። እኔ አላድንህም። ድራማ ምናምን አልሰራም። እያየህ ገባበት። ሌላ ተስ ተስ ባላደራው ባላደራው